የተባለው ህዝብ በደንበጫና አካባቢዋ ለማምረት እንቅስቃሴ መጀመሩን በማህበራዊ ሚዲያ መነጋገሪያ አጀንዳ ሆኗል። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ለአማራ ብዙ መገናኛ ድርጅት በላከው መግለጫ መሰረት በክልሉ ኢንቨስትመንት የሚበረታታው ለዜጎች የስራ እድል የሚፈጥር፣ የውጭ ምንዛሬ የሚያስገኝ፣ ለሀገሪቱና ለዜጎች የእውቀትና ቴክኖሎጂ ሽግግር የሚያመጣ መሆን ሲኖርበት ብቻ ነው ብሏል። በመግለጫው የራስን ጥቅም የሚያስቀድሙ ግለሰቦች በሀገርና በዜጎች ጤንነት ላይ አደጋ የሚያደርስ ካናቢስ የተባለ እጽ በደንበጫና አካባቢው ለማምረት እንቅስቃሴ እያደረጉ እንደሆነም መረጃ ደርሶናል ብሏል። ቢሮ የክልሉ መንግስት እንደዚህ አይነት አገገኛ እጾች እንዲመረቱ ፍቃድ ያልሰጠ መሆኑንም አክሎ ገልጿል። በመግለጫው በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን አቶ ይሄ ነው አለም የአማራ ክልል ኢንደስትሪና ኢንቨስትመንት ቢሮ የፕሮሞሽንና እና የህዝብ ግንኙነት ዳይሬክተር ስቱዲዮ ተገኝተዋል። አቶ ይሄ ነው እንኳን ደህና መጡ። እንኳን ደህና ቆያችሁ፣ አመሰግናለሁ። እንግዲህ በደንበጫና አካባቢዋ ካናቢስ የተባለ ዕጽ ለመመረት በእንቅስቃሴ ላይ እንዳለ ቢሮም በመረጃ ደርሷል። በአንድ በኩል ግን ፍቃድ ባልተሰጠበት ሁኔታ ነው ምናልባት ጉዳዩን ህገ ወጥ ነው ማለት እንችላለን ወይስ መረጃው ላይ የተፈጠረውም ክፍተት አብረው አያይዞ ጉዳዩ ህገ ወጥ ነው ማለት አንችልም ግን ምንድን ነው ህገ ወጥ ማለት አንችልም የሚባለው የኢንቨስትመንት ፕሮጀክታቸውን ለአካባቢው ማህበረሰብ የሚጠቅመውን ምን ያህል የስራ ዕድል እንደሚፈጥር ምን የውጭ ምንዛሪ እንደሚያስገኝ ለህብረተሰቡ፣ ለአመራሩ ግንዛቤ መፍጠር ህገወጥ ላያስብል ይችላል። ነገር ግን ይሄ ካናቢስ የተባለ ዕጽ በኢትዮጵያ እየተፈቀደ የኢንቨስትመንት ዘርፍ አይደለም። እንደኛ ክልል አሁን በማህበራዊ ሚዲያው ላይ እንደዚህ አይነት አደንዛዥ ዕጽ ኢንቨስትመንት ፍቃድ ተሰጠው በሚል የተሳሳተ መረጃ ተለቆ ህብረተሰቡ የተሳሳተ መረጃ እየተቀባበለ ወደ ተሳሳተ መረጃ እየሄደ መሆኑን ደርሰንበታል። ስለዚህ ይህንንም ባደረግ ነው ማጣራት ይሄ ድርጅት የአካባቢው ማህበረሰብ ሰብስቦ የተወሰኑ አመራሮችን ጨምሮ ለዚህ ያህል ዜጎች የስራ እድል ይፈጥርላቸዋለሁ ይህን ያህል ገቢ ለአካባቢ ያስገኛለሁ በሚል ያ ኢንቨስትመንት በማህበረሰቡና ና በአካባቢ ላይ የሚያደርሰውን ተጽዕኖ በግልጽ ሳያሳይ የሚያማልል ገንዘብ እና የስራ እድል ይፈጥርላቸዋለሁ በሚል ተቀበሉኝ። እና ልምጣ የሚል ቅስቀሳ ነው እያደረገ ያለው። እኛ ደግሞ ከዚህ ቀደም ይህን ጥያቄ አቅርቦ ኖ ይሄ በብዙ የዓለም ሀገሮች የተከለከለ አደንዛዥ እጽ ነው። ይሄ ካናቢስ የሚባለው ማሪዋናና ሀሽሽ የተባሉ አደንዛዥ እጾችም ከዚሁ ነው አብረው የሚመረቱት። አሁን በብዙ የዓለም ሀገሮች አሁን በሜክሲኮና በአሜሪካ ውስጥ ከፍተኛ ግጭት የሚፈጠርበት አንዱ በዚህ አደንዛዥ እጽ ወደ አሜሪካ እናስገባለን እና አናስገባም ነው። ስለዚህ እንደዚህ አይነት ምርት በሀገራችን መጦ እንዲመረት እንደ ክልል ኢንቨስትመንትም እንደ ፌዴራልም እየተፈቀደ አይደለም። አይ እየተፈቀደ ነው እኛ ለመድኃኒት ነው የምንጠቀምበት የሚል ነገር ሲያመጣ ኖ ከኢትዮጵያ መድኃኒትና የሕብረተሰብ ጤንነት ክብካቤ ባለስልጣን ይሄ ዘርፍ በኢትዮጵያ የተፈቀደ ነው የሚል ደብዳቤ እስካላመጣት ድረስ አናስተናግድህም ብለን ከዓመት በፊት መልሰነዋል። አሁን በእኛ በአቋራጭ ኢንቨስትመንት ፍቃድ ከፌዴራልም አላወጣም ከኢንቨስትመንት ኮሚሽን ከክልል ቢሮውም አላወጣም። ነገር ግን በአቋራጭ ሉ ህብረተሰቡን ሎቬ የማድረግ ይህን ያህል የስራ እድል ልፈጥርላችሁ ነው ይህን ያህል አደረግላችሁ ነው ዲያስፖራውን፣ አሜሪካ ውስጥ ያለውን ዲያስፖራ አሰባስቤ አምጥቼ በሀገሬ ውስጥ ኢንቨስት ላደርግ ነው የሚል አንድ ተወካይ ዲያስፖራ ነኝ የምትል ለጊዜው ስሟን አላገኘናትም። በእሱ አስተባባሪነት ነው ይህን ቅስቀሳ እየተደረገ ያለው። ስለዚህ ሚዲያት ሊሄ መረጃው እንደደረሰን እኛ ይሄ ትክክል አይደለም አንደኛ ህብረተሰቡ እንዲያውቁ የምንፈልገው ይሄ አደንዛዥ ዕፅ ነው። እንደ ክልልም ምንም አይነት የኢንቨስትመንት ፍቃድ አልተሰጠም፣ በፌዴራል ደረጃም ፍቃድ አልተሰጠም። ስለዚህ ህብረተሰቡ ተረጋግቶ ፍቃድ ያልተሰጠ መሆኑን ግንዛቤ እንዲወስድ ነው ማንኛውንም ኢንቨስትመንት። ስለዚህ ህገ ወጥ ነው ማለት እንችላለን ማለት ነው። በሀገሪቱም በክልሉም ያልተፈቀዱ ስራዎች ላይ የሚገቡ ከሆነ ድርጊቱ ህገ ወጥ ነው ብለን ማለፍ እንችላለን። አካባቢው ላይ የተሰራ ያለው ምክንያቱም ሌሎችም በተዋረድ በዞንም እስከ ቀበሌም እስከ ከተማ አስተዳደር የሚወርዱ አካላት እንደዚህ አይነት በሀገሪቱ ያልተፈቀዱ ምርቶችን ወደፊትም የሚወስዱ ከሆነ ጉዳዩን ህገ ወጥ ነው ብሎ ማስገንዘቡ የተሻለ ይመስለኛል። ህገ ወጥ ብቻም አደገኛ ነው ነው፣ ህገወጥነቱ ብቻ ሳይሆን እኛ አደገኛ ነው፣ ይሄ አደገኛ ነው። በእኛ ሀገር ውስጥ ያልተፈቀደ ነው። ህብረተሰቡ ይህም ቢጠቀም ካምራች ከመሆን ይልቅ በሱስ የተጠመደ በጤናው ላይ እክል ያደረስበት። ኢንቨስትመንት ሁለት ነገሮችን ማሟላት አለበት። በተለይ ከአካባቢ ጥበቃና ከህብረተሰብ ኢአይኤ የምንላቸው ኢንቫይሮመንታል ኢምፓክት አሰስመንት ና ኤስአይኤ የምንላቸው ሶሻል ኢምፓክት አሰስመንት የሚባሉ ጥናቶችን ወደ ፕሮጀክት ፕሮፖዛሉ ተቀባይነት አግኝቶ ወደ ስራ ሊገባ ሲል እነዚህን የአካባቢና በህብረተሰብ ጤና ላይ ምንም አይነት አደጋ የማያደርስ መሆኑን ከአካባቢ ጥበቃ ማረጋገጫ ይዞ ነው ወደ ኢንቨስትመንት መግባት ያለበት መጨረሻ ላይ። ስለዚህ ከዚያ በፊት ግን ህብረተሰቡ ይቀበለዋል አይቀበለም የሚለውን ነገር ሮቤ የማድረግ ስራ ይሰራል። ያንን እድል ተጠቅሞ ይህንን የተከለከለ እጽ ህብረተሰቡ ተቀባይነት አለው አመራሩን የከለከለኝ የሚል እንድምታ ነው መልእክት ነው እያስተላለፈ ያለው። ስለዚህ እኛ ይህንን እንደ ፌዴራልም እንደ ክልልም ተነጋግረን ትክክል አይደለም ትክክል ያልሆነን የኢንቨስትመንት ዘርፍ እንደ ጥሩ አማራጭ ትልቅ ገንዘብ ይዞ ህብረተሰቡን በማማለል እንደዚህ አይነት ወንጀል መፈጸም እንደተባለው ክልክል ነው። እንደ ክልልም ፈቃድ አልተሰጠንም። ህብረተሰቡም አንድ ኢንቨስትመንት ነው ብሎ ወደ አንድ አካባቢ ሲመጣ ምን ጠቀሜታ ያስገኛል፣ ምን የስራ ዕድል ይፈጥራል ብቻ ሳይሆን በአካባቢውና በማህበረሰቡ ላይ ምን ተጽዕኖ ሊያስከትል ይችላል የሚለውንም አብረው ማየት እንዳለባቸው ነው። እኛ በዚህ አጋጣሚ መልእክት ምናልባት ቀሪ አንድ ደቂቃ እንዳለችን በዚች አንድ ደቂቃ ውስጥ ጤናማ የሚባሉ ኢንቨስትመንቶች ምንድን ነው መስፈርታቸው? በጣም ባጭሩና ወደፊት ደግሞ እንደዚህ አይነት ድርጊቶች እንዳይከናወኑ ለሚመለከታቸው የተዋረድ አካላት መልእክት ያስተላልፉ። እንግዲህ ኢንቨስትመንት ጤናማ ነው የምንለው አንደኛ የስራ እድል የሚፈጠር፣ የውጭ ምንዛር የሚያስገኝ፣ የቴክኖሎጂ እና የእውቀት ሽግግር የሚያመጣ ከምንም በላይ ደግሞ በአካባቢና በማህበረሰብ ጤና ላይ ምንም አይነት አደጋ የማያደርስ መሆን መቻል አለበት። ስለዚህ በየትኛውም አካባቢ ኢንቨስትመንት ሲመጣላቸው ሰዎች ስራ እድሉ ላይና ሌሎች ላይ ሳይሆን ማነጻጸር ያለባቸው በአካባቢ ላይ ተጽዕኖ ያደርሳል አያደርስም፣ በህብረተሰብ ጤና ላይ አደጋለው የለውም የሚለውን ነገር ከሚመለከተው የአካባቢ ጥበቃ ባለስልጣን ማረጋገጫ እንዲያመጡ የማድረግ ምናልባት እንደዚህ የሚያጠራጥራቸው ነገር ሲሆን ደግሞ፣ ለቢሮው በተለይም ለኢንዱስትሪና ኢንቨስትመንት ቢሮ እንደዚህ አይነት ኢንቨስትመንት ወደ አካባቢያችን መጥተዋል፣ እናንተ ምን አስተያየት አላችሁ? ጠቃሚ ነው ጎጂ ነው፣ በዚህ ዙሪያ ምን አስተያየት አላችሁ የሚል የምክር አገልግሎት እንዲጠይቁን ማህበረሰቡም ልክ እንደ ዛሬው ዛሬ አሁን መነሻ የሆነ ማህበረሰቡ ነው። ማህበረሰቡ እንደዚህ አይነት እንትን መጥቷል ፈቃድ ውን ተሰጥቷል ወይ ተሰጥቶ ከሆነ አደገኛ ነው የሚለው ቅስቀሳ መረጃ ስለደረሰን ነው። ማህበረሰቡ ልክ እንደዚህ ጎጂ የሆኑ የኢንቨስትመንት ጉዳዮች ሲመጡ በቀጥታ ለሚመለከተው ለኮሚሽኑ ማለት ለቢሮው እና ለሚመለከተው አካል ጥቆማ እንዲያደርሱን በዚሁ አጋጣሚ መልእክት ማስተላለፍ ፈልጋለሁ። አቶ ይሄነው አለም ጊዜዎትን ሰውተው ለሰጡ ማብራሪያ ክልብ አመሰግናለሁ። አመሰግናለሁ።